ለተራ ምን እያለ ነው ሎዛ ምናምን እያለ ስሜን ሲጠራ የነበረው የምላርገው እኔ አልተጫወጥኩም። ለምን እንደ ተቃለ እሱ፣ እኔ ከእሱ ጋር ንግግር ስለማልነጋገር በቃ በጣም እንድናገረው ይፈልጋል። እኔ ደግሞ አልናገረውም። ፌመስማ አላረገውም። ኖ ኖ ኖ ኖ። እንዱ ማንታሁን ፌመስ አረከው ተናግረኸው ለአንድ ሰው ግን ታውቂያለሽ አስር ደቂቃ ወይ ደ ሀያ ደቂቃ ለሱ መልስ ከተናገር ጊዜ ብዙ ጊዜ ነው የወሰደብህ ማለት ነው። አዎ በጣም ነው የሚደሰተውም ቴንሽን ሰተ ስልትናገር ከዋ በጣም ዛ አቴንሽን ሲቀርብ ከማንም በላይ ደግሞ እሱ ነው። እኔማ ሙቼ ነው ያንትን ፎቶ እኔ ቲክታክ ውስጥ ላስገባው ፖስትቼ ምናምን ስምልጠራ አላረገውም መቼም አላረጉም ማንን ዩ

ጋይስ የፍቅር ጌም ነበር ትናንትና። የፖለቲካም የዘርም የምንም አለ? ሁለቱ ጓደኛሞች ናቸው፣ የምናውቃቸው ናቸው። የፍቅር ነበር አለቀ። ምንድን ነው ወደ ፖለቲካ ወደ ማይሆን ነገር መጠመዝ ውስጥ? ያላሰቡን አታስቡ፣ እባካቸው ደሞ እኮ ሎዛ ሰላም ብያለሁ። ደሞ እኮ ማያቅ ምድር እንደሆነ ታቃለ በጣም ተጋሩ እሷ ቤት ሄዶ አንበሳ ያወርዱ። በጣም ብዙ ተጋሩ ያሉት ሲሎም የካብዱን በር ተጋሪ ሆነ ዝሓግዙ አለው እንትን ያረጉታል። እንደ ተጋር ሆኖ ጃኒ የሚወዱ በጣም ብዙ ነው ያሉት ምን ያ ነው እንዲህ እንኳን አሸንፈች። ዘረኝነት ላይ የለች፣ እንትን ላይ የለች። አትሳድባት። እነሱ ናቸው አሌክስ፣ አንድ አነገልበን እነሱ ናቸው ወደ ዘረኝነት ሊወስዱት የፈለጉ እንጂ እናንተማ ተጫውታችሁ በሰላም ነው የተለያያችሁት። ገባክ? እናንተ ያደረጋችሁ ነገር ምንም የለም። ጌሙ በጣም አሪፍ ነበር፣ ደስ የሚል ጌም ነበር። እነሱ ግን ሲጀምር ደግሞ ጃኒ ትልቅ ጌመር ነች አይደለ? ብዙ ፎሎርስ፣ ብዙ ቲፎዛ ያላት ልጅ ነች። የሰው ማሸነፍ ምንም የሚያስጨፍርና የሚያስገርም ነገር የለው። ሽዞልወይስ ዊነር ከማንም ጋር ስጥጫ ታሸንፍ ነው ማያ። ስለዚህ አዲስ ነገር አይደለም ምንድን ነው። በዛ ላይ ደግሞ እንድናንተ ጎጠኛ ምናምን አደለችም ልጅቷ። ከሁሉም ጋር ፍቅሩን የምትኖር ልጅ ነች። ከመሳቅና ከመጫወት በራሱ አለም ከመኖር ውጪ አንድም ቀን ሰውን ስትናገር ሰምቻት ራሱ አላቅም። እውነት ለመናገር አንድም ቀን እኔ ዚጋ ስመኝ እያልኩ ባሾፍብ ምንም ጥላቻ የለኝም ለሰው ሁሉ ይቅርና ትግራይ ያደረገችው ባረገችው ነገር ብቻ አመሰግናት ማለት ነው። ጉርባላቸው በጣም አመሰግናለሁ። ታለም ጓል አላባ ክወፅ ዘንቤ ክድውለል ቁፅሞ ድውለል ተዋት ዘገምተኛ ፍራርስ ማተኛ ማትሰራ ገብቼ ለህዝብ አሰማለሁ። እሷ አንተ እንድትሸነፍ ያላረገችው ጥረት የለም። ማንም ማንም ይሁን ጊፍት የሰጠው ምሽ በራስ ብር ሳይሆን በሷ ብር ነው። አዎ ይሄ ማወቅ አለባቸው እንዳለ ማለት ነው። ጃኒ አሸነፈች። አዎ አሸነፈች። በማንም ብር ይሁን በማንም ማርያምን ነምላቻለሁ፣ ሚካኤልን። በማንም ብር ይሁን በማንም ማለት ነው። አይ ዶንት ኬር አያገባኝም። ብሯ ነው የምትከስረው እንጂ የማንም ብር አይከሰርም። ግን ይሄ የዴዚ እናት እጅ አለበት። ልንገርሽ አንድ ነገር ቆይ ልጨርሳ ልጨርስ። እኔ ዛሬ በዋትሳፕ ተልኮልኝ ሙሉ ዩቱብ ተለቀዋል፣ ቲክታክ ተለቀዋል። ነገ ደግሞ እመብርሃን ሚካኤልን፣ አንድ እናቴ እምወዳት እናቴ ፊቷን አያሳየኝ። አንዳንድ የምትስቁ ነገ ስትሰሙ ደግሞ ታዝናላችሁ። ኪዳና ምሕረትን የሚካኤልን የዴዚ እናት እጅ አለበት። እኔ ታውቃላችሁ፣ እኔ አሌክስም ጃኒ ጋ ምንም ጊፍት አልሰጠሁም። ሁለቱ ጋር ታፕታፕ አድርጌያለው። ሁለቱ ጋር ገብቼ ታፕታፕ አስደርጌያለው። አዎ ግን፣ አዎ ጃኒ ኮንጉራ ብያታለው። ለምን እንዳልኳት በቃ በራሷ ያሸነፈት መስሎኝ ምሽ የሰው እጅ ያለበት የመሰለኝ ምሽ የዴዚ እናት እጅ ያለበት የመሰለኝ እሷ በብሯ ነው ያሸነፈችው። አሌክስ እንዲሸነፍ ስለፈለገች እኔ አልተኛም እንቅልፍ የለኝም ይሄ እንዲያሸንፍ አልፈልግም ብላ ተነስታ ነበር። በብሯ እንጂ በሰው ብር አይደለም። ለሁሉ ብር ሰጥታ ነው እንዲሸነፍ ያደረገችው። ማርያምን እግዚአብሔር ነው ምላቸዋለሁ። ሳቁ ነገ ትሰሙታላችሁ። የዴዜ እናት ድምፅ ታቁታላችሁ። እናንተ ትፈርዳላችሁ። ነገ ማሸነፏ ለእኔ ጃኒ ደስ ይለኛል። እንኳን አሸነፈች መብርሃንም እንኳን አሸነፈች ብያቸዋለሁ። ይሄ በዘር በሀይማኖት ምናምን አሌክስ ትግራዋዊ ስለሆነ ለአሌክስ መስጠት ነበረብኝ፣ እንደ ትግራዋይነት ግን እኔ እንደ ትግራዋይነት ሳይሆን ጃኒም ለእኔ እህቴናት አሌክስ ወንድሜ ነው ገባችሁ? አዎ አሌክስም ወንድሜ ነው ጃኒም እህቴናት። ጃኒ ጋር ታብታባ ስደርጋለሁ፣ አሌክስ ጋር ታብታባ ስደርጋለሁ። ግን ይሄ ሲስተም ማለት ነው። ኧረ ስማም ግን እኔ ሴቲዋ ታፈቅረዋለች መሰለኝ አሌክስ ታፈቅረዋለች፣ እመብርሃንም ታፈቅረዋለች ማርያምን

በጣም ደስተኛ ነኝ እንዳ ጃኒ ስላሸነፈች። ግን አንድ ሰው ልጁን ለራሱ ማ የአእምሮ በሽተኛንም ብለን ህክምና እንወሰደው እና መርፊ ያስወገተናት እንደ እብድ እናስተኛት ከሚል ሰው ጋር አንጌ ሚሳሽንፍን ምንም ንት ነገር የለን የምር። ምክንያቱም ከዚህ ብዙ ነገር ስላይወጥ ማት ነው ገባቸው ለልጁ ያላዘነ ሰው ለእኔ ያዝንልኛል ብዬ አላስብም። ግን ብዙ ሰዎች ሰርባቸውን እናትን ሪስፔክት ያደርግ ብዙ እናቶች እኮ አሉ። ምንም አለ ለምንወግን፣ ግን ለልጁ ለራሱ የአእምሮ በሽተኛ ነች ብለን መርፌ ወግተን ሆስፒታል እናስገባት ከሚል ሰው ጋር ለእኔ ጥሩ ነገር ያስብልኛል ብዬ አላስብም። ሰው ዝምታ መልስ ነው።

ገብታ ነው እያልኩኝ ነበር። ንኪ ሶማ ሲዲ በጣም አመሰግናለሁ። ማርያምን በቃ በጣም ከምር ከምር በጣም አመሰግናለሁ እና የአንድ ሺ ኮይን አለች እንትን ሙላት ኖ ጊፍት ገላሪ ጓላ ብላ ወይ አብ ጊፍት ገላርሎ

ሀላይ ሀና የቲንክ ሶ ማች ማርያምን ቅርብ አመሰግናለሁ። አቤሲ የሚባል አልላዋይ ለሁላችሁም አመሰግናለሁ። ግን ግን ሀበ ጉዳይ ዜዶ ዜዶ መልቶ ሞጣል። ጋይስ ነገ ትምህርት ማርያም በጠዋት ነው ትምህርት ምገባው እና ለሁላችሁ አመሰግናለሁ። አንድ ሜምበር ሜምበር ያልሆናችሁ ሀና